ቢሆንና ሲጋራ ካጨስኩኝ አንጨቀቅ ሞቅ አርግላ ጭስ ይመጣል። ምን ይለኛል ግን፣ ሲጋራ ሲጋራ ከሽክሻካ በኋላ ደስ ይለኛል። ተጨሳላችሁ ሞቅ ብላችሁ ቆንጆ በበረዶ ውስኪያችሁን ትይዙና ራሃ አቁታችሁ ነ ራሃ ናችሁ ከባልየው ጋራ ከዛ ሁለታችሁ ማጨሳችሁ መጫጫስ ማለት ነው። እሱ ደስ ምንም አላቅም ምናምን። ይሄ ተጎልቶ ሩሩ ማድረጉን ብቻ ነው የምጠላው። እንጆይ የሚያደርግ ከሆነ ጭሰው ስራ ብለህ እንደ ዘጠኝ ወር ልጅ እንደ ዘጠኝ ወር ልጅ ኩር እያደረግ ቀኑ ሙሉ ሳይሆን፣ ኢንጆይ ማድረግ በቃ ኢንጆይ ዮር ላይፍ። የአካው የኔ ቆንጆዎች በእናታችሁ ማንንገራችሁ፣ ያኛው አካውንት ነገር የሚከፈተው ይሄ አካውንት አዲስ ነው። ልጆችዬ፣ የሶሻል ሚዲያ ነዋሪዎች፣ ጥሩ ጥሮቹ እነዚ አህዮቹን አደለም እነዚ አህዮቹ ተሳ እንዲ እግዚአብሔር ምስክሬ ነው እንዲ የሆነ እንዲኖር ጥሩ ነበር ይሆነ ነ ይባል አንዱ አጠገቤ አጨሳ። የሚገርማችሁ እኮ አጠገባችሁ እኮ ሰው ራሳችሁ ብታጨሱ ይሻላል። እኔ አጠገቤ አጨሳ ጓደኛ፣ አንድ ጊዜ ተይ እያልኳት እዛው መኪና ውስጥ ማለት ነው ተይ እያልኳት አጨሰች። ኢየሱስ አስታወከኝ፣ አስታወከኝ። መኪና ውስጥ ነው ያስታወኩላት። ተይ እያልኳት ተይ እያልኳት ተይ፣ እኔ ያመኛል፣ በቃ ታጨሽ አንደኛ አልኮል እየጠጣን ነው። እኔም አጠገቤም የነበረችው ጓደኛችን አልኳችሁ። ደግሞ እየፈጠነች እየነዳች ነበር ጓደኛ ለቀቅንላት። ታይ ብለናታል፣ ነግረናታል። አጪሽ ይኸውልሽ እኛ ብለናታል። ደግሞ ከአጠገባችን ርቀሽ አጪሽ። ያ አጪሽ ስንላት ጭራሽ መኪና ውስጥ አላጨሰችም፣ አሽሿ ስንሄድ መኪና ውስጥ አጨሰች። እኛ ጠምቅመናል ታጭሻለው መኪና ውስጥ አለች። ተጣላን። ማለት በቃ አንዴ እንትን ካልን ማለት ነው። በቃ ጠጥተን ተመልሰን እራት በልተን ጠጥተን የበላነው በሙሉ ለቀኩላተ። ከዛ ብትሞት ብትሞት ግደብ ናቸ ቲንክ ዩ ኔ ቆንጆ ቤትዬ። ምን ሆኜ እንደሆነ ታውቃላችሁ? እንደዚህ ፍጥጥ የምለው ቡና እየጠጣሁ እንዳይርበኝ እያልኩኝ፣ ቡና አጠጣላችኋለሁ ማለት ምግብ ላለመብላት ዛሬ ማለት ነው። ትላንትና ያው ፈጠጥ ብያላችኋለሁ። እንደናታችሁ እንትን ፈጠጥ በቃ እዚያው ፈጠጥ ብያለሁ። የአረብ ጌትን እንደሚሻለኛ ለቀ ማስተካከል አለብኝ። ካልሆነ አሁን እኮ ቅድምና ከእናንተ ጋር ስንቴ ነው ገብቼ ወጣትኝ? ያሉሽን ሰማሽ ወይ? ያሉሽን ሰማሽ ወይ? ይሉሻል። ቆሌራ ቃት ቆሌራ ቃት ይሉሻል። ልቧ ጠፋ በመውደድ ከሆነ በፍቅር። እኔ አሁን ፓንት ማጥብበት ቀን ናፈቀኝ። ታውቃላችሁ፣ እኔን ፓንቴን ስፔሻል በሆነ ነገር ነው ማጥብ። ፓንቴን ሳጠብ እኔ ሰብሰባል እኔ ላችሁ። በነገራችን ላይ ፓንት አላጥ ፓንት ስለማደርገው ምንድነው፣ ፓንት ላይ የሚለጠፉ አሉ እነሱን ለጥፌ ወደ ውልቅ ማደርጋቸው። ኦኬ፣ ከዛ ፓንቶች ይሰበሰቡ እና ስፔሻል በሆነ ራይኒጉም ወይንም ደግሞ ክሊን እንትን ፓውደር በጨርቅ ተቋጥረው ቀስ ተብለው ነው የሚታጠፉት። አንደኛ ነገር ማሽን ፓንትን ያበላሻል። ሁለተኛ ነገር ባክቴሪያ ውስጥ ያለው ባክቴሪያ ጭራሽ ፓንታችሁ ላይ ይደፈደፍና ለማህፀናችሁ በሽታ ነው የሚሆነው። ስለዚህ ቀስ ብለን እኛ ራሳችን በንጹህ እቃ ነው የምናጠው። ታቃላቸው ይንን ምድረ መሀይር፣ እንጀራሽን እየጋገርሽ ዱቄትሽን እየጋገርሽ ዛ ከዛ የማህፀን ካንሰር ያዘኝ ትያለሽ። ያ ተጠንቀቂ ለማህፀነሽ። ምክንያቱም ማሽን ማለት በጣም ስታጡ ካልሲ ይታጠባል ምናምን ይታጠባል። ከዛ ፓንት ላይ ደግሞ ፓንት ደግሞ በብዙ ሀይስ በጣም ሆት ዋተር እንዲቀቅለው አርጋችሁ ማታጥቡት ከሆነ ፓንት ላይ በጣም ተጠንቀቁ። ምድረ ማሃይር ፓንትሽን ሳታጥ ምስሽን እየሰጠች ነው። እዛ አመንዥሮ አመንዥሮ ከዛ ነገ በደንብ አጥበን ስለሰጠናቸው ነው። ከስድስት ሰዓት ሰርጀሪ በኋላ በሙሉ በሰርጀሪ እንትናቸው ራሱ እሱ ያደረገችኝ ነገር የሚሉት ቀቅለን አጥበን አጽንተን ላጭተናል ለጫጭተን፣ ኢንጆይ ስላስደረግናቸው ነው። ተኝተው ራሱ ማይረሱ እንደዚህ አይነት ነገር ተጠቀሚ። እንደዚህ አይነት ነገር ታያቸዋል። እንደዚህ ነገር አይታይም እንዴ? አንዴ የምናለች ይመሰላቸው። አን ጓደኛ ጓደኛ ማለት ናት እና ስለ ኔ ታሪክ ታውቃለች። እና ኢትዮጵያ ሄጄ ላቸው ኢትዮጵያ ሄድኩኝና ልንገራችሁማ። ኢትዮጵያ ሄድኩኝና ከዛ የሆነ ሰው ጠበስኩኝ ማለት ነው። ኢትዮጵያ ሄጂ የት ጠፍተሽ ነጅዬ፣ አካውንትሽ ተዘጋበኝ። አካውንት ከዛ ኢትዮጵያ ሄድኩና የሆነ ሰው ጠበስኩኝ እና ከዛ አበደ ሰውየው ማለት ነው። እኔ ተመልሽ ወደ ጀርመን መጣ። ከዛ እንዲ ያለች እኔ አለች፣ አንቺ እናቴ አንቺ ሀገሩን ጥለሽ ሄድሽ። እኔ እዛ በጥይትና በዱላ በንትን የምሳደድበት ነገር የለም። አንቺ ጋ የመጣ ነገር ችግር ስለሆነ ጂጂ፣ በመድኃኒዓለም አንቺ ወንድ መያዝ የለብሽም ታዲያ። ወይም መቁረብ አለብሽ ወይ አርፈሽ መቀመጥ አለብሽ መቅረት አለብሽ እንጂ እኔ ልክ አንቺ ስልክ ይሄ የለመድሽውን ጨዋታ እንዳትጫወች ያለች ይሄ እዚህ ሀገር